እኛ ነው ያለ ስሟ ስም የሰጠናት። እንደኔ አይነቱ የማይመጥን ሰው ነው የቤተክርስቲያን ትምህርቷ ያበላሸንባት። ቱ ቢሆነስ ትናውራ ካላችሁ እኛ አረከስናት፣ እኛ ቆሸሽናት። እነ ገብረ መንፈስ ቅዱስ አለም እንደዚህ ያሉት፣ እኛ ጥቅመኞች ነን፣ እኛ አጨብጫቢዎች ነን፣ እኛ አልኩባይ ነን፣ እኛ ዘረኞች ነን። እኛ አበላሽተናት፣ ይህን ማመን አለብን። እዚህ ገድል ላይ ካለ ግን ምዕራፍና ቁጥር አሳዩም። በቃ የሆነ ሰው ብሏል አይደለም? የሆነ መምህር እንደዚህ ብሏል አይደለም? ያ መምህር ከየት አገኘው? ጥሩ መምህራችን እንደዚህ ብለዋል፣ የጎጃም ሕዝብ አይድንም ብለዋል። የቱ ጋር፣ የትኛው እትም ላይ እንደዚህ የተናገረው ከፍቶ ማሳየት ነው ያለበት አንድ ሰው ማለት። ከዛ ሲያሳይ ይሄኛው እትም ላይ እኮ እንደዚህ ይላል፣ እንደዚህ እትም ላይ እንደዚህ ይላል። ስለዚህ ይሄኛው ስርዋጽ ነው የገዳሙ ያሳተመው ላይ እንደዚህ ይላል። በቃ ነቀ ማስረጃ ነው ይላል። አሁን ኩብ ነገራችን ላይ ሐሳቡ ተገብቶ ተገብቶ እዚህ ድረሰው እዚህ ከዚህ በኋላ ነው ገይሎን ከዛ ወደ ደሞ ተመለሰ ተስተካከለች እና ደሞ ተመለሰ ደሞ አይ እንደው ስሩ ዋጽ ስሩ ዋጽ አለበት ማን ተቀበላለ? ለዛ አይደለም ይሄው መጻፍ ቅዱስ ላይ የህትመት እንኳን ታይፒንግ ረሮ እንዳለ ከዚህ ያሳየነው የዋሽንግተን 80 ያውና ይሄ 2000 እንደዚህ ማነጽ ስራ ይየነው አይየንኩ ስሯጽ እኮ ተስተካከለ። ማንነው እትመት ነበረ ታይፒንግ ይስተካከላል። ታይፒንግ ይኖራል። ስሯጽ ይኖራል፣ ይታረማል። ዘመኑን ዘምነው ደግሞ ሲመጡ ደግሞ ይቀየራሉ። የአባትሽን ቤት እርሺ የሚለውን ቃል እኮ ባለፈው ዕለት ተንትኛ የላቸኋል። ሰምታችሁታል። ባለፈው ልጄ ሆይ ስሚ አለ የሚለው ልጄ ሆይ ስሚ የአባትሽን ቤት እርሺ አለም ይላል። ንጉሥ ውበትሽን ወዷልና ይህ የምናገኙት ልብ አምላክ ዳዊት ነው የተናገረኝ ነው። በቃ ልጄ ሆይ ስሚ፣ እዪ፣ ጆሮሽን አዘንቢ፣ ወገንሽንም የአባትሽን ቤት እርሺ ይላል። ይህን አንድምታ ተመልከቱ እስኪ ምን እንደሚለ ቃል ሲተረጉም እዚህ ላይ አለ የዳዊት መዝሙር ንባብና ትርጓሜው ከጥንት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲወርድ ሲዋረድ የምን እንደመጣ የታተመ ተሳይ ጉባኤ ማታ ደረጃ የታተሙ ተመልከቱ። መዝሙር 45 በጣም በሚገርሙ ሁኔታ የተረጎሙ እዚህ ጋር ሲተነትል። አንዳንድ ጊዜ ያው እኛ በደንብ አክትን ስለማናነብ፣ በእውነት የንባብ ችግር አለብን። ባይዘው ይህ ማመን አለብን። የንባብ ችግር አለብን በእውነት አልቆ መጽሐፍቶችን ከሄዶ ከምንጩ አጥርቶ የመናገር ችግር አለብን በእውነት ይህን ደፍሮ ይናገራሉ። ችግር አለብን በጣም እሺ፣ እስቲ ማስረጃውን ከመጀመሪያው ጀምረን ያውና ላሳያችሁ። እሺ፣ የዳዊት መዝሙር ላይ አርባ ሰባት ነው አርባ ሰባት እሺ። ኦኬ የዳዊት መዝሙር አርባ አራት ላይ ኦኬ፣ አርባ አራት ላይ ይቅርታ። እዚህ ጋር ምዕራፍ ስንት ላይ ነው የምናገኘው? ንጉስ ውበትሽን ወደዋልና የምትለው ማለት ነው። ቁጥር አስር ላይ አ እሺ፣ ይኸው ንጉስ የመልክሽ እንደምግባት ወደዋልና ይላል። ከዛ እመቤት የማርያም ሆይ ስሚ፣ የአባትሽን ቤት እርሺ ይላል። የአባትሽን ቤት ምን ብሎ እንደሚፈታው እንየው። እሺ ንጉስ ክርስቶስ ምግባርሽን ወዷልና። እሺ ፈጣሪ ስለሆነ ለመንግስት ሰማያት መምረጡ ፈጣሪያ ቢሆን ነውና። አንድም ማ የእመቤታችን የመንፈስ ቅዱስ ልጆች ለጌትነት ይገዛሉ። ወትቀውም እመቤታችን በሰጣሃት ክብር ጸንታ ትኖራለች። አንድም በቀኝት ትቀምጣለች። ወነበረት ድንግል በየማነ ወልዳ ወአምላካ እንዲል በአልባሰ ወርቅ ንጹህ ንጹህ ስጋ ንጽሐን ስጋ ንጽሐ ነፍስ ንጽሐ ልቦና አንድ አድርጋ ይዛለች። ልጄ ምክሪ ስሚ ሁለት የሰይ በዘበሩ ካቤ እወልዳለሁ ማለትም ተይ። አሁንም እሱ መክሮ ዘክሮ የሚት ሆኖ አይደለም። የሚያስተዋት ሆኖ አይደለም። በቅታ መገኘቷን መናገር ነው። አይታችሁ በቅታ ምን ምን መገኘቷ አይታችሁ ነው። እንደፈጣ በቅታ መገኘቷን ለመናገር ነው። አሁን የአባትሽን ቤት እርሺ ምናምን ሲላት እዚህ ጋር አሁን እሱ አክብሮ ማነው መክሮ አስተምሮ የሚያስተዋት ሆኖ አይደለም። በቅታ መገኘቷ መናገር ነው። እስመ ፈተወን ሥጋሽን ለመዋሃድ መርጧልና እስመ ውቱ ፈጣሪሽ ስለና ስለሆነ ፈጣሪ ስለሆነ ለእናትነት መምረጡ ፈጣሪዋ ቢሆን ነውና ፈጣሪዋን እውነት ነው፣ እናምናለን እኮ ይኸው ፈጣሪዋ ነው። እና ይህን ነገር በደንብ አድርገን ማወቅ ያስፈልጋል። አንዳንድ ጊዜ በደንብ አርጎ ካለማንበባችን ምናምን ነገጣ ብዙ ነገር ውስጥ ገደብ ውስጥ ስንገባለን። በቅታ ተገኝታለች ነ በነገራችን ላይ አሁን ይሄኛው እዚህ ላይ ትምለ ያለ የዳዊት መዝሙር አንደኛው ላይ የወጣው ላይ ብትመለከቱ የባለጌ አባትሽን ቤት እርሺ ይላል። በነገራችን ላይ ያ ማለት በዘርበሩ ካቤ ወልዳለሁ አትበይ ነው። በቃ ስለዚህ የሚናገረው ቃል የባለ አባት አባትሽን የባለ ምድር አባትሽን ቤተርሺ ማለት ነው። በተረፈ እች መጽሐፍ ላስተዋወቃችሁ አልጨርስ። እች መጽሐፍ ታውቁታላችሁ። በእንተ ሰማንያዱ መጽሐፍ ገበያ ላይ ያለ አይመስለኝም። አሁን ሰማንያዱ በእግዚአብሔር ቃል ሲመዘን የሚለውን መጽሐፍ መልስ የሰጡ ናቸው ወልደ ሚካኤል ቶሎሳ መናፍቁ ምን ብሎ የጻፈው ሰማንያዱ እግዚአብሔር ቃል ሲመዘን ብሎ ለጻፈው መጽሐፍ እኚህ ወልደ ሚካኤል ቶሎሳ የተዋሉት ደሞ በእንተ ሰማንያዱ መጽሐፍ መጻፍ ቅዱስ ላይ የሚጠይቁት ጥያቄዎችን እንዳለ መልስ የሚሰጥ ለምሳሌ፣ አንዳንድ ጥያቄዎችን ጠይቆችን ምን አድርግላችሁና መጽሐፉን እንድታነቡት ማለት ነው። ሰማንያዱ እግዚአብሔር ቃል ሲመዘን የሚለው በጣም ብዙ ሰማንያዱ ጥያቄ ላላችሁ ሰዎች እዚህ ላይ መልስ አለ ብዬ ነው የተመለከቱ። ለምሳሌ የእንቁ ጽላት የሚለው ምላሽ ምንድን ነው? እግዚአብሔር ከመላእክት ጋር ተማከረ የሚለው ምን ለማለት ነው ብሎ ያነሳውን አለ። መጽሐፍ ዲያብሎሲን የሚበቀለው ራጉኤል ነው ይላል። ለዚህ ምላሹ ምንድን ነው? ቅዱስ ሚካኤል ብስጭት፣ ብዙዎቻችሁ የምትገልጹት ማለት ነው። ሚካኤል ለሩፋይል የተናገረው ያበሳጨኛል የሚለውን እንዴት መልአክ ቅዱስ ሚካኤል ይበሳጫሉ ብሎ ጠየቁ። ጠያቂ ምላሽ። ይሄ በጣም ብዙ ነገር ያዘ። ምጽዋት ተጸድቃል ሲባል ምን ማለት ነው? መጽሐፈ ጦቢት ላይ ያለው በአሳጉበት አጋንንት ማውጣት እንዴት ይታያል? መጽሐፉ ወዲት ላይ እንደዚህ የተነሱ ጥያቄዎችን አመናሉ። እነዚህ ያሉ አንድ ላይ ከዛ መቃቢያ ላይ ራሱ የሚነሱ መጽሐፈ ሲራክ ላይ ገንዘብ በቃኛ አትበል ሲል ምን ማለት ነው? መጽሐፈ መቃብያን ሳልሳይ ለአዳም አልሰግድም ስላልኩኝ ወደኩኝ ያሉ ምን ለማለት ተፈልጎ ነው? እነዚህ ሁሉ ምላሽ ያሉበት ነው። ይሄ መጽሐፍ ይባላል በእንተ ሰማንያ ያሉ ማን ነው ጸሐፊው? በወልደ ሚካኤል ቶሎሳ 2005 ዓ ም ታተመ፣ አዲስ አበባ ነው። እና ክቡራንና ምሁራን ደህና ሁኑ፣ ደህና ዋሉ። ቅዳሴ ሰዓትም ስለደረሰ ወደ ስራችን ምንግባ ስለነበረን ሰዓቱ ላይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ ሁላችን እግዚአብሔር ስሙ የተመሰገነ ይሁን። ምንም ከቁጥር ሳያጎለን፣ ከጥፋትም ጠብቆን፣ ለመሰነካከልም ሳያደርሰን በምህረቱና በቸርነቱ ሁሉን ነገር በበጎ ጎዳና እንድንራመድ እሱ በምህረቱና በቸርነቱ ይፍቀድልን። ይቅርታ በጣም አረዘምኩባችሁ። ዛሬ አይደለ አረዘምኩባችሁ፣ ኮመንት ተዘግቶ ታፈናችሁ መሰለኝ። ትንሽ ይህ በቃ እንግዲህ እነዚህን ሁሉ መጽሐፍቶች ማየት ያስፈለገን ለምንድን ነው? የአባቶች ትምህርት ላይ የጠነከረ ትምህርት ካሁን በኋላ እንደዚህ የምናረገው ቤታችንን ከፍተን ስንማማር፣ ካሁን በኋላ ከፍተን ቤታችንን ተምረን የቤተክርስቲያን ትምህርትን የቤተክርስቲያኒቷን መጽሐፍትን አገላብጠን እንወጣለን። እንደዛ የምናደረገ አይተን ፈትሽን በደንብ የሚገባ አባቶች ደግሞ አሉን እንዳንስት ሊቃውንትን ጠይቀን ይህምን ለማለት ተፈልጎ ነው ምን ለማድረግ ተፈልጎ ነው የሚለውን ማየት ትችላላችሁ። ነው ሌላው፣ ስሙር አላምረውን ታውቋቸዋላችኋል። የእኔታ ስሙር አላምረው አንድ የ2001 ዓ.ም ይመስለኛል ይሄ ጥያቄ ጠይቀው የመለሱት መርሳለሁ። እዚህ ግሩፕ ላይ አያይዤላቸዋለሁ። እዚህ ጋር የእኔታ ሐመር መጽሔት ተጠይቀው የመለሱት መርስ ማለት ነው። የመቼ ዓመተ ምሕረት እንደሆነ እኔ ያው ከፍቼ አሳያችሁ። በጣም ይገርማል ብሎ ጉራሱ እንደ አጋጣሚ ትናንት ነው ያገኘሁት እና እስቲ ከሰራ ለክፈት ላይ ተመልከቱ። ሐመር መጽሔት ላይ ነው ይሄው፣ ኒውትና የእኔታ ስሙር ላምረው እዚህ ጋር ተመልከቱም እንደሚል፣ ይሄው ሐመር መጽሔት የምታ የመቼ ዓመተ ምህረት ነው? 221 በውጮች አታች አድርጌላቸዋልና፣ የእመቤታችን ቅድስት ድንግል ማርያም በደል ኃጢአት እንደሌለባት ያልወደቀ አዳም ስጋ እንዳላት በትንዝር የሚናገር ነው ከስጋዋ ስጋ ከነፍሷ ነፍስ ተነሳ ስንምን ማለታችን ነው የሚለውን ፍቺ አለበት። ልልቀቅላችሁ እንትን ላይ ኮፒ ፔስት አድርጌ እንትን ላይ ፌስቡክ ላይ ወይስ ታነቡታላችሁ? እዚሁ ታነቡታላችሁ ወይስ ልፖስትላችሁ? እዛ ፌስቡክ ላይ ኮፒ ፔስት ላርጋትና እቃ አንብቧት። ስሙራ ላምረው ናቸው ስለ እመቤታችን ቅድም የጠቀስኩላችሁ ሃይማኖተ አበው ዘቅዱስ ቴዎዶስ ቴዎዶጦስ እመቤታችን ምንም ነገር እንዳለ በላ ነገራችን ላይ ይሄ ሁላችሁ ሲገም እንደሚል ቅድም አልጠቀስኳት የምችል ተመልከቱ። እመቤታችን ቅድስት ድንግል ማርያም ግን የአዳም መርገም በውስጧ ስለሌለ ከሁሉም የተለየች ናት። ቴዎዶጦስ የተባለ የቤተ ክርስቲያናችን ሊቅ ወኢረክሰት በምንትኒ እምዘፈጠራ ከፈጠራ ጀምሮ በምንም በምንም አረከሰችም። ሃይማኖተ አበው ምዕራፍ 53 ቁጥር 12 ላይ በማለት ይነግረናል። ይህ ቃል ሲብራራ አዳም ከወደቀበት በፊት የነበረውን ቅድስና ይዛ ኖራለች ማለት ነው። ይኸው ወበከመ ነፋ ውስጥ ተገጹ ለአዳም ከማሁ አንትኒ ሃሎኪ ወኢረሳህኪ፣ አዳም ከመወደቁ በፊት ንጽሐ ጠባይ ሳያድፍበት እንደነበረ አንችም እንደዚያ ነሽ እንዲል ሁለት ይዞት የነበረው ንጻ ጠባይ ሳታድፍ ሳታሳድፍ ሳታሳድፍ ይዛ የተገኘች ናት። ይህ ከፍጣት የምትለይበት አንዱ መገለጫዋ ነው። ይሄ ይሄ ወይ ይቆንም ነገርችን ይሄ አሁን ኢትላንትና መስሏቸው አርስ ሞራል አመሮ ይተናገሩት ይሄ እዚህ ያለላችሁ አመር መስይ ይተናገሩት ነው። እዚህ ጋር ቀርቦ ለዚህ ኮፒ ፔስት አርጋችሁ ወጥሰጥም ትችላላችሁ። ይሄን ይመስላል ማለት ነው። ስላስተማረን፣ ስለመከረን ስሙ የተመሰገነ ይሁን። ለሁላችሁም ትግስት ኖራችሁ ስለዘመራችሁ፣ ስላገለገላችሁ፣ ስለሰበካችሁ እግዚአብሔር አምላክ በቸለታ የሚያስብ የሚያይ አምላክ አደለም፣ ሁሉን ይቆጥረዋል እና ዘማርያም ዘለቀም የሚለው ፌሳቸው አልተቀይረም። ራሱ የስሙር አላመር እንዲህ ነበር ፌሳቸው። ትንሻ ፌሳቸው ትንሽ ቀይር ይላለ። እንደዛ አርጉ እና ለወደፊቱ ያለ ለወንድሞቼም ለእህቶቼም ያለ ምክር ምንድ ነው ስትገቡ በምትችሉት መጠን ርእሰ ጉዳይ አተኩሩ አድሙት። ርእሱን አድሙት፣ በደንብ ቅጣቸው አድሙት። በጣም ብዙ ጊዜያችሁ ግለሰብ ላይ ሳይሆን መጽሐፍ ላይ አርጉት፣ መጽሐፍ ላይ አርጉት። አደራችሁ መጽሐፍ ላይ አርጉት። እንደዛ ከሆነ በጣም ብዙ ነገር ታገኛላችሁ። ብዙ ድካማችሁ መጽሐፍ ላይ ይተኩር፣ ማስረጃ ላይ፣ አበው ላይ፣ ቤተ ክርስቲያን ላይ እንደዚህ ስታደርጉት በጣም ብልህ ትሆናላችሁ። አሁን ዘም የማይገባ ንግግር ስንናገር ደግሞ እንስታለን። ስለዚህ በደንብ አድርገው፣ በተለይ አሁን ምንም አዲስ መልስ አረማክቸዋል። ይሄ ሊቀሊቃውን ተስማ አቆነና ሊቀሊቃውን ስሙራላ ምሮ በደንብ አድርገው አብራርተው ስለጠቀሱት እዛ ላይ ማየት ትችላላችሁ። አላችሁ መላኩ እንትን ላይ ለቁታለም ዩቲዩብ ላይ። አሁን የተማማርነውን እንዳለ ዩቲዩብ ላይ ይለቀላል። ጥሩሽ በቃ ዩቲዩብ ላይ ካለ ዩቲዩብን ጻፍላቸውና ዩቲዩብ ላይ ያገኙታል ማለት ነው። ይህን ሁሉ አሁን ቪዲዮ ሰርች አይከብድም፣ እኔ አላሳዝናችሁ ይደክማልና ያንን እናየዋለን ማለት ነው። ስለዚህ እንደዚህ በቃ እንደዚህ ማብራት ያለት ስታወሩ የጎጃም ህዝብ አይደለም የሚል አለ። ገድለ ገብረ መንፈስ ቅዱስ ላይ አሳየ፣ የትኛው ምዕራፍ፣ የትኛው ቁጥር ላይ። ልክ አንዳንዱ ሰው በቃ ተቀበል ዝም ብለህ የተባለ ይመስለዋል። በቃ የጎጆ መዝብ ጥላ ምናምን ተብሎ አሳይ፣ ማስረጃ አሳይ። ዝም ብሎ መተች ትቀጥሎ አይደለም። ገዳሙ አሳትሞ ገዳሙ ካሳተመ በኋላ ደግሞ እኔ ልጠየቅበት እዚህ ጋር እንደውም አሳተም ይህን ነገብ ማሳተም ሆነ መሸጥ ከሁለቱ ገዳማት እውቅና ውጭ ስህተት ነው ብሎ ማህተብ ባደረገበት እዚህ መጽሐፍ ላይ አውራል። ከዚህ መጽሐፍ ላይ አሳይ። ገዳሙ እኮ አድራሻ አለው። ኢትዮጵያ ውስጥ እኮ ነው ገዳሙ። ዝም ብሎ ግን ሊላል ይችላል። እዚህ ዝም ብሎ ይላል ባለባለ ሳታየው ሳታገላብጠው ገድሎ ሳታገኘው መጽሐፉን ሳታገኘው ሊሆን ይችላል ተብሎ ይወራል እንዴ። እና እንደዛ አርጋችሁ በደንብ አርጋችሁ ማየት አለባችሁ። እንደዛ ማድረግ አለባችሁ። ለሚሳደቡ ሰዎች መልሳት እስቶሽ እንደዛ ጥሩ አይደለም። ስድብ ሲሳደብ ሰው ተዋቸው። እሺ ሰው አንዳንዴ መተንፈስ አለበት። ኢትዮጵያ ዘ በርግጥ አንዳንዶቻችን ትክክለኛ ማንነታችንም ጭምሮ በነገራችን ላይ ስንሳደብ፣ በነገራችን ላይ የሚያሳየው ትክክለኛ ማንነታችን ምን እንደነበር ያሳያል። ስለዚህ ለሚሳደብ ሰው ስድብ አትመልሱ። ጾም ነው ያለ ነው አብይ ጾምነን ትምህርት ላይ አተኩሩ። ትምህርቱን ሰጥታችሁ ማስረጃ አቅርባችሁ ትክክለኛነታችሁን ከአበው ከቤተክርስቲያን መጽሐፍት አስተምራችሁ መጨረስ። ስድብ ግን አትሳደቡ፣ ጥሩ አይደለም። ስድብ ሲሳደብ ደግሞ ተዉት፣ ቆርጣችሁ መጣል ሲሳደብ፣ መተው ነው ማለት። እግዚአብሔር ከሁላችን ጋር ይሆን፣ የሁላችን መጨረሻ ያሳምርልን። መልካም የጾም ቀን ይሆንላችሁ። እግዚአብሔር በቤቱ ያሳድገን፣ ማናችንም አያጥፋን፣ ከቁጥር አያጉድለን በቤቱ ጸንተን 30፣ 60፣ 100 ያማረ ፍሬ እንድናፈራ ቸሮ አምላክ ዚያምላክ ይፍቀድልን፣ በምሕረቱ ሁላችንም ይጠብቀን። ሌላ ቀን ደሞ ስንገባበት ደግሞ ያልተዳሰሱ ርዕሰ ጉዳዮችን እያነሳን ዩቲቦችን ግን ተመልከቶሽ የሚለቀቁትን መላኩ ሲለቀቅ ኦርቶዶክስ 24 24 ዩቲዩብ ነው። እሺ ከተለቀቀ በኋላ እንደዚህ አድርግልኝ በዩቲዩብ ላይ በእኔ ቴሌግራም ላይ ላክልኝና ምንም አማር በቴሌግራም ግሩፕ ላይ ያመለጣችሁ ሰዎች እሰው ላይ ያዩታል። እንደዛ እናደርጋለን ማለት ነው። እግዚአብሔር አፋችንን ይቆጣጠርልን። ከክፉ ንግግር፣ ከክፉ ሐሳብ፣ ከምቀኝነትና ከተንኮል ልቦናችንን ይጠብቅልን። እግዚአብሔር በምሕረቱ ይጠብቀን። ተናግረን ሰውን ለማዳን ያድርግልን፣ ሰውን ለማጥፋት አያድርግብን። በምሕረቱ ደግሞ ይህችን ጾም በሰላም አስፈጽሞ ለበዓለ ትንሣኤው በሰላም ያድርሰን ሁላችንም። እንደዛ እናደርጋለን። በደንብ አድርጋችሁ አንብቡ። ንባባት በደንብ መርታት አለባቸው። መጽሐፍቶቹ ሁሉ በሙሉ የምታገኝ ጥሩ ነው። ሶፍት ኮፒዎቹ ነጭ መጽሐፍ ቢገኙ በጣም ቆንጆ ነው። ለብዙዎቻችን ለትምህርት ስለሚሆኑ የሁላችን መጨረሻ ያሳምርልን። ወስባት ለእግዚአብሔር። ደህና ዋሉ። እግዚአብሔር ከፈቀደ በኋላ ከሰዓት እንገባለን። እሺ ፈቃድ እግዚአብሔር ከሆነ ከሰዓት እንገባለን።